ስደት በጣም መጥፎ ነው። በስደት ብዙ መከራ የሚያሳልፉ ወገኖች አሉን። ይህን ወንድማችንን በተመለከተ በስደት ይኖረው የነበረ እና በብዙ ስቃይ ውስጥ ያለፈ አንድ ሰው አንድ ጽሑፍ አጋርቶናል። እሱን ላካፍላችሁ። እናንተ ኮፒ፣ ልንክ፣ ሼር እያደረጋችሁ ይህ መረጃ ለብዙዎች በተለይ በስደት ላሉ ወገኖች እንዲደርስ እያደረጋችሁ መልእክቱን ተከታተሉት። በእኔ ደረሰብኝን ላካፍላችሁ። ስለዚህ ልጅ በግራም በቀኝም ብዙ ነገሮች ሲባሉ እየተመለከትኩ ነው። እውነን ለመናገር የሰራው ነገር ስህተት ነው። ምንም ነገር ቢፈጠር ታግሶ ማሳለፍን እመክራለሁ። በዚህ አጋጣሚ ከአስራዎቹ ዓመታት በፊት በራሴ የደረሰብኝን ላካፍላችሁ። ጧይፍ አካባቢ ይሠራ ነበር። ባህርተኛ ነኝ። ስራዬን አንድም ሳላጓድል በተገቢው መልኩ ሰራለታለሁ። ይባስ ብሎ ከረኝነት ስመለስ ወይም ማታ ስራ ጨርሼ የደከመኝ ጎኔን መቼ ጋ ደንብዬ ባሳረፍኩ ስል ይመጣና ከቤት ትንሽ ስራ አለኝ ብሎ ይወስደኛል። እዛ ሲሄድ ግን ቀላል ስራ እንዳይመስላችሁ የሚጠብቀኝ በማዳበሪያና በኬሻ ሙሉ አሸዋ እየሞላሁ ሁለተኛ ፎቅ ላይ አዲስ የሚሰራውን ቤቱ እየተሸከምኩ ደልድል ይለይ ነበር። መቼም የአሸዋውን ክብደት ለእናንተ አልነግራችሁም። ሰው ሲደክመው ያልበዋል አይደል? ይህኔ ግን እንደዛ አልነበርም። ድርቅ ምጥጥ ነበር ያልኩት። ጠብ የሚል ነገር አይወጣኝም። እዛው እንዳለው ሰውነቴ ነጭ ሆኖ እንደ ድፊፍ ተለተል ነበር። በተደጋጋሚ የተለያዩ ስራዎችን ያሰራኝ ስለነበር ከመደበኛው ስራዬ ውጪ ማለቴ ነው። እንደዛ ብሎ ምስጋና የለውም ደከመኝ ነገ ጨርሰዋለሁ ከቤት ሚጀራ ሰርቼ መቼ ልተኛ ነው ስለው፣ ልትተኛ ነው እንዲህ መጣው አህያ፣ በእነሱ አባባል ሁማር ይለኝ ነበር። ብዙ እዚህ መጻፍ የማልፈልጋቸው ቤተሰቦቼን ጭምር ይሰድብብኝ ነበር። ይሄ ሲሆን የአራት ወር ደሞዝ ይዞብኝ በወር አምስት መቶ ሪያል ነበር የምሰራው፣ ግን በጊዜው የዛሬውን አያርገውና ብሩ የሚናቅ አልነበረም ብዙ ነገር ይገልጻል። ኢትዮጵያ ሲላክ ብሬን ስለው አብሽር ነገ ዛሬ እያለ አምስት ወር ሞላ። እኔም ጥየው እንዳልሄድ አባቴ በሬውን ሸጦ ስለላከልኝ እሱን ለመተካስ ይሰጠኛል እያልኩ በጉጉት ጠበቅኩት። ግን አልሆነም። አንድ ቀን ካርሰጠኸኛል ሰላም ብዬ ስራ ቆምኩ። ማታ አመጣለሁ ባከናለኝ ሁልጊዜ እንደዚህ ስለሚል እምቢ ያልኩት በጣም ተናደደ። ሄደና የሆነ እንጨት ይዞ መጣ። ራሴን ለመምታት ወረወረብኝ። በእጄ መክቼ ያዝኩት። ለመቀማት ሞከራ አልሆነለትም። አጥበቄ ይዤበት ነበርና፣ ከዚያ አፉ ላይ የነበረውን ምራቅ አክታውን በሙሉ ፊቴ ላይ ተፋብኝ። በአንዱ እጄ እንጨቱን ለቀኩና የተፋብኝ ሳብስ ነጠቀኝና አንድ ጊዜ ወገቤ ላይ መታኝ። በጣም ተፈታተነኝ። ደሞዜን ቀምቶ በዛ ላይ ዱላው፣ እውነት ነው የምላችሁ፣ በጣም ነው ወንድነቴን የተፈታተነው፣ ትዕግስቴንም ጨረሰው። ለእኛ ለኢትዮጵያውያን ሲሆን ደግሞ በጣም ከባድ ነው። መታገስ አልቻልኩም። ደሞዝ የሚቅር በሰላም ልሂድ ተወኝ ብለው፣ ባሪያ በእነሱ ቋቋ አብሂድ የት ሄዳለህ ልሰራ አይደል የመጣሁ ይለኛል። እኔም ገፈተርኩትና ይዞኝ የነበረውን አስለቀኩት። ያኔ በመኪናው ሊገጨኙ ሩጦ ወደ መኪናው ሲሄድ፣ ቀድሜ በድንጋይ ከጆሮ ስር መታወትና የመኪናው በር እንደተከፈተ ሳይገባ ወደቀ። በነገራችን ላይ ይህ ሁሉ ስንላፋና ስንታገል ከበሳሰው ይዞ የመጣውስ ጩቤ ይዤ ነበር። ልጨርሰው አልጨርሰው እያልኩ አወጣና አወርድ አሰብኩ ነገር ግን እንደምንም ብዬ እንደ እሳት የሚፈጀኝን ንዴቴን ጨርሰው የሚለኝን መንፈስ ተቆጣጥሬ ለእናቴ ስልተውኩትና ከኪሶ የነበረችውን አይፎን ስልክ ይዤበት ሄድኩ። ያን ያደረኩ ስልኩን ፈልጌው ሳይሆን ደውሎ በየበሩ ሰው እንዳያስቀምጥብኝ ነበር። ትንሽ እንደሄድኩ የኔንም የሱንም ስልክ ሰብሬ ጣልኩ። እኔም እግዚአብሔር ይመስገን ምንም ሳልሆን ከደህና ቦታ ደረስኩ። ብዙም ሳልቆይ የእነዚያን የጣሊያንን ሱሪ ያስወለቁ የጀግኖች ልጆች ሁኝማ ወንድነት አይፈተንም ብዬ ጥየው ሀገር የገባው። እግዚአብሔር ይመስገን አርሼ እንደ ፋርሽ ነግጄ እየኖርኩ ነው። እናም ወገኖች፣ ይህ ሀሳብ ያጋራኋችሁ በጭፍን አትፍረዱ ለማለት ነው። አንዳንድ አረቦች ግን ትዕግስት ያስጨርሳሉ። እንደ ሌላው ዜጋ አልቅሶ ዝም ለማለት ለእኛ ለኢትዮጵያን ከባድ ነው። በወንድነታችን በሚስታችን በርስታችን ለሚመጣ ማርያምን ነው የምላችሁ፣ መታገስ በጣም ይከብዳል። ይሄ ወንድማችንም የሀገሩን ሕግ እያወቀ ከተያዘ ምን እንደሚያደርጉት እየተረዳ ያለ ምክንያት አልፈጸመውም። መታገስ ከሚችለው በላይ ታግሶ አልችል ብሎ ይሆናል። ይህን በማድረጉ ግን አልደግፈውም። ግን ደግሞ በወንድሜ ላይ ጣቴን አልቀስርም። ፈጣሪ ከእናት እጅ ያስገባ አራሹ ገበሬ ባላገሩ